ማንኛውም ክፍል እነሆ። ምን ነው? ምሕረት ብርድ አግኝቶሻል እንዴ? እኔ እንጃ፣ ጉንፋን ነገር ሊይዘኝ ነው መሰል የአየር ለውጡ ነው። አዎ፣ አዲስ አበባ አየሯ ትንሽ ቀዝቀዝ ይላል። ቀዝቀዝ ይላል? ኧረ አይቀዘቅዝም። እኔ ሶፋው ላይ ተኝቼ እንኳን ሙቀቱ አላሰኛ ብሎ ነው ያደርኩት። አንተ ብዙ ጊዜ ውጭ ስለሆነርኩ ነው። ለአጭር ጊዜ ወጣ ብሎ የሚመጡት አየሩ ተለውጠብን ይላሉ። ጠቢቡ እስኪ የማይናገረውን እህል ብላ። በላ በላ። እርግና፣ ተነስ ሱቁን መከፈት አለበት እንዴ። ብሉ እንጂ ምን ነው ከእህሉ ጋር ተፈራራችሁ? አለቀ እኮ እማማጥፏ። ከቅድም ጀምረን ጣታችን እየመጠጥን የተቀመጥነው። ወይ በሞትኩት አሳነስኩባችሁ። አይ በቃኝ። በቃ በቃ፣ እዚህ አይደርስልህም። ቁርስ አይደል በቂ ነው። ቆንጆ ፈርፈር በላል እኮ ነፍሰ ጥሯ። ብቻ መሻማቱ ይሆነላታል። አልብስልኝ። አይ ለእኔ በኋላ ሌላ ትሰልኛለሽ። በሶስት ሰዓት ተኩል ላይ የሥራ ቀጠሮ አለኝ። በማለዳ የምህረትን እህቶች ቁርስ አብልቼ ላኩ። ይኸው አሁን ቤተሰቡን ሰብስቤ መገብኩ። ከዚህ በኋላ ደግሞ ለአንቺ ብዬ ማድቤ ልግባ። እንደው ከጧት የጀመርኩ ሳፈረፍርለዋል። ወይኔ ከሆቴል የሚበላ ነገር አመጣልሻለሁ መቼም ትዳር ከያዙ በኋላ ሆቴል መመገብም ሙያ ብላችሁ ይዛችሁታል። መቼ ነው እንደው አብስላችሁ የምትበሉት? እንደው ጉዳች ጉዳይቼ። እረ ቡናውን እንጠጣ እና ሁላችንም ወደየስራችን እንሄድ። እንግዶቹ ከመንገድ ነው እኮ የመጡት፣ ይረፉበት። ሄሎ። አቤት። ጤና ይስጥልኝ። አቶ ባህሩ ጤና ይስጥልኝ። ማን ልበል? ሞላ እባላለሁ ጋዜጠኛ። እኔም ብዬ ኃይሉን እንደምፈልግ የነገርኩ አስታወስከኝ? አስታውሻለሁ ኃይሉ ተመለሰ ይሆን? ማን ኃይሉ ከሄደበት መጣ። ሄሎ ሄሎ ሄሎ አይሰማም። ሄሎ አረ ሄሎ ኔትወርክ ነው መሰለኝ ተቋረጠ። ማን እንደደወለው አላውቀውም? ለሞባይሉ ፕስ ብለናል። ኃይሉ እኮ ነው ያመጣለ ታውቀሻል። እኛ ነን እንጂ ተዚህ ያላል ነው ለሱ ማያምጣለት ምን አለበት ላለው ይጨመርለታ ላሉ አሁን እንዲህ ያለ የቅንጦት ካ ከምታመጣ የተጠየቀውን መድኃኒት ብታመጣ ምን ትሆናለህ? እኔ ልዘንጥበት አይደለም ቢቸግረኝ ነው። ሳትይዝ እንዳትመጣ ብዬ ደጋግሜ አደራ አደራ አደራ ያልኩ በእውነት ማማ፣ ጥፏ ያልፈለግኩበት ሀገር የለም። እንኳን እንሸጠዋለን፣ የመድኃኒቱን ስምም እናውቃለን የሚሉ ሰዎች አላገኝ። ኧረ ተውኝ ወንድሜ፣ ከልብ ካለቀሱ ባይገድም አሉ። አሜሪካ እንኳን የቁርጥማት የሞት መድኃኒት ተፈልጎ ይጠፋል። ያልኩን ባታገኝ እንደው ተመሳሳዩንስ ቢሆን አታመጣልኝም ግን እዚህ ተፈልጎታት ሆኖ ድረስ የተላከው ጸበል እንኳ ከቦታ ቦታ መዳንትነቱ የተለያየ ነው። ይሄኛው ፈዋሽነቱ ታይቶ የተፈተነ ስለሆነ ነበር አጥብቅ የፈለኩት። አንቺ ግን ስለ ጸበሉ ማን ነግሮሽ ነው? ጸበል አይደለም መዳንት ነው። አስካለኮ እሱ ያዳነኝ በላይ ነው። እይ እትያስካለኮ ታዲያ አንድ ዓመት ልጃቸው ጋር ተቀምጦ ቢመጡ እንግሊዘኛ አያርፉም? ይህኔ የሌለ የመድሃኒት ስም ተናግረው ነው ልጁን ያደከሙት ምን ይላል ይሄ ጽፋ እኮ ነው የሰጠችኝ ማ እማማ አስካለ የት የሚችሉበትን እንዴ ሲፈርም እንኳን በጣታቸው አይደለም እንደሚፈርሙት ርውዲያ ምን ያገጥብኛል ይሄ ታዲያ ሰው መሀይም እንደሆነ ይኖራል እንዴ እንዳልከው አስካለ ትምህርት በረገጠበት ረግጣ አታውቅም ነበር ያኔ መሰረተ ትምህርት መጣ መጣ ሲባል ደህና አንደኛ ተምራ እንዳትገላገል አብዮት ጥበቃዎችን እንዳያገኟት በሯን እየቆለፈች ስጠፋ መንገድ እያሳበረች ስትሸሽ በኋላ በሯ ላይ ጥቁር ወረቀት አምጥተው ለጠፉባት። ምንድን ነው ብትላቸው ጥቁር ወረቀት የመሀይማን ቤት ነው ብለዋትርፍ አትርፍ እኮ እዚህ ሰፈር የድንቁርና ምልክት የሆነው ጥቁር ወረቀት የተለጠፈው እማማስ ካለ ቤት በር ላይ ብቻ ነበር እየተባለ ሲዋራ ሰምቻለሁ። ልክ ነህ። ይሄን የእኛን ቤት ይዛ መደዳውን ቀይ በቀይ ነበር እሱ ግን ድሮ ነው። አሁንማ የተማረች ናት። አሜሪካ አንድ አመት ተቀምጣ ነው የመጣችሁ። እዛ አስተምር አንዱ በምን እናውቃለን? የት አሜሪካ ኢትዮጵያ? አልሆነላቸውን ፊደል መቁጠር አሜሪካ ተማሩ። ማማስ ካለ መቼ ማንም አላየኝም ብለው ነው አይደለም የሚዋሹት። ምን ነው? በቀደም እንኳን የእኛን አልጋ ሲገዙ ሳስፈርማቸው በጣታቸው አይደለም እንዴ፣ ድብ እናድርገው የረገጡት። እኔ ልሙት፣ እሷም የእኛን አልጋ ገዛች ወይ? ይህ አልጋ እንደው ከየሰው ቤት የማይጠፋው ጨውና በርበሬ ሆኖ አረፈው። አይደለም በሉ ተውት። ወደ ሌላ ጉዳይ ደግሞ እንዳንሄድ፣ አሁን ያለፈው አልፏል። አስካለ ስሙን አጥርታ ነገረችም አልነገረችም፣ ብቻ መድኃኒቱ አልመጣም። ችግሩ ወይ የፊደሉ፣ ወይ ደግሞ የመድኃኒቱ ብቻ ያንዳቸው ነው። ከጠዋት የጀመረች እኮ ወቀ ሰው አላባራለ። ተያቸው፣ እስኪ ሰዎች ይረፉበት። ምን ላደርግ፣ ደህና የረሳሁትን እኮ ሞባይል ምናምን እያላችሁ ነው ቤቴን የምትቆሰቁሱብኝ። በቃ እዛ ላሉ ጓደኞቼ ነግሬ በሚመጣ ሰው እንዲያመጡልኝ አደርጋለሁ። እውነቴ ነው፣ ትክክለኛውን ስሙን ያጣሩና ይንገሩኝ። ሳምንት ባልሞላ ጊዜ ውስጥ በእጆ እንዲገባ አደርጋለሁ። አረ ፈጣሪ ይመስገን። እኔ ነገሩን አልኩ እንጂ ስራ ከጀመርኩ ወዲህ ስንቀሳቀስበት ቁርጥማትም ራስ ምታቱም ጥሎ ይንበሯል። ብቻ እንደ የሆነች ማስታወሻ ቢጤ ሳትይዘልኝ በመምጣትህ ታዝቤ ነው። ምን አባቴ ምን እንደሚፈልጉ ቢነግሩኝ እኮ አመጣ ነበር። እህ የፈለግነውን ነግረን መቼ አመጣህልንና? አዎ ልክ ነው። ግን በቃ ትንሽ ችግር ላይ ስለነበርኩ እንዲህ አይነቱን ነገር ለማሰብ ፋታም አላገኘም። እሱ ማን የምዛ ሊራክስ ይችላል። ስትመጣ ዳይፐር ይዘህና፣ በየነ አጥሩት አንጋጥ። ምነው ዝም አልሽ ምህረት? አይ እየሰማው ነው። እናንተ ተጫወቱን ይልተኛል። ተኝ ቡናውን፣ መኝታ ቤት ድረስ እልክልሻለን። ምረት ዛሬ ደብሯታል፣ ደክሟታል። ቆይ ቆይ፣ ነገር አታረሳሱ። እንዴት ለባህሩ የሞባይል ቀፋ መጣለት? ሞባይሉ እንደጠፋ ታቆንገል? አዎ የደወልኩለት እኮ ነገረኝ። ከዱባይ እኮ ነው የገዛሁለት። አመሰግናለሁ። በጣም ቆንጆ ናት። ካሜራ ናት አይደል? ጠሪቡ፣ እስኪ ጨዋታ ቀይር። ወዴት ይቀይረዋል? ከአፋ ምልጦ ፀሐይ ሞቆት ሞባይል ጠፋ እንዴ? አንተ አልሰሙም እንዴ? አልነገረሽም? ሰረቁት እኮ ሰረቁት። መቼ? እኮ እነማን? አሁን አዲስ አውጥቻ ነው የዛለት። ማታ እኮ ነው የጠፋው። የት? ሁለት ማታ ምን? እንኳን ማህበሩ ላጩ ጠሪቡ፣ እሱ እኮ ያለፈ ነገር ነው። አሁን ማንሳት ያስፈልጋል። እኛ ያላወቅነው የሆነ ነገር አለ ማለት ነው። እኔ እኮ እዚህ ቤት የሚሰራውን ሁሉ እንዳውቅም አይፈልግም። እንዴት አልነገርከኝም? አንተ አብረህ ውለህ ያመሸኸው ከኔ ጋር ሚስጥር የሚወራው ከነሱ ጋር ለመሆኑ ምንድን ነው ከእኔ የተደበቀው? ብነግርሽ ትቆጫለሽ ብዬ ነው ለምን እቆጣለሁ አውቀህ ነው የተሰረከው እንዴ ስልኩን ብቻ አይደለም እኮ የሰረቁት መታወቂያውን አልጋ የሸጣችሁበትን ብር ብሌን እኔ ጠቢቡ ነው የነገረኝ እኔ እኮ እዚሁ በአይኔ ስር ተቀምጣችሁ ሚስጥር ብላችሁ ስደብቁኝ ደምን ነው የምታፈሉት የቱን አልጋ የሸጥክበትን ብር ነው አንተ የተሰረከው ማህበሩ ላይ ሸጥ ነው ማህበሩ ላይ ሸጥ ነው እንደዛ አይሆኑ ሆኜ የሸጥኩትን አልጋ ብሩን አስረክበህልኝ መታለ ጥየው፣ አይደለም ሰርቀውን ነው። በቃ በቃ ያለፈ ነገር እያነሱ ነገር ማግኘት ምንድን ነው? እርግጥ ይሄ የስራውም ጉዳይ ነው። በወቅቱ ሁሉም ቢሰማው ጥሩ ነበር፣ ግን አልሆነም። ጦስህን ይዞ ሄድ። እማማይጠፍር ቆንጆ ፍርፍር ነው የሰሩት። ቆይ አንተ ነገር አታደባልቅ፣ የጀመርኩትን ወሬ ውሉን እንዳታስጠፉኝ። ማህበሩ ቦታ ነው የሰረቁ? አዎ እንዴት ቢንቁኝ እኮ እንዴት ቢንቁኝ። ማህበርተኞቼ አንድ ጽዋ እየጠጣን ኪሴ ይገባሉ። ኪስ ኪሴ ነው ካላሉ በስተቀር መቼም መማማጥፎ ባህሩ ኪስ ነው የገቡት። በቃ እኮ እንዴ አንድ የጠፋ የጠፋ ነገር መመለስ ይቻላል። ሞባይልስ እንኳን ጠፋ። ሳየው ገና ወደ ላይ ነበር የሚለኝ ደግሞ ዘናጭ ቀፎ ኃይሉ አምጥቶለታል። ሌላውን ነው መተካት የማይቻለው። አልጋው የተሸጠበትን ብር ራሴ ይተካሉ። የሚያሳዝነኝ ከሞባይሉ ጋር መታወቂያዬና የአልጋ በአልጋ ባልጋ ደንበኞች ስልክም አብሮ መጥፋቱ ነው። አውቃ አልጣልኩ። እኔ ጥፎ ወርቅ በተከበርኩበት ሀገር በቁሜ ልዘረፍ ሰርቀው ላይሆን ይችላል እኮ። የዛን ምሽት ፈጽሞ ራሳችሁን ስታችሁ ነበረ። እንካችሁ ሸጣችሁ ተካፈሉ ብላችሁ ለማህበርተኞቻችሁ አድላችሁ ትስ እንደሆነ። እንዴ ምን አግኝቷቸው ራሳቸውን ሳቱ በል? ትንሽ ወሳስደው ቀምቅመው ሰክረው ነበር። ሰክረው እንዴት ሰት ነግሩኝ። ሆን ብለው ነው ሊዘርፉን ሲፈልጉ ጠጡ ጠጡ ጠጡ ሲሉም አሉ። ጓሽ ጓሽ ጓሽ ቋይ ሁሉንም ሄድላት። የለም መንገድ ላይም ታክሲ ውስጥም ሊሆን ይችላል የጠፋው እኮ። እኔ ይሄን እንደቀልዳ ላየው። ከዚህ በፊትም አንዷ ማህበሩ ላይ የምንጥለው ዕቁብ ደርሷት እዛው ሰውረው ጉድ አድርገዋታል። ግድ ይላችሁ፣ በመሀከላችን የለመደ ሌባ አለ። እኔ ጥፍ ወርቅ ሌባ በጉያይ የታቅፍ ማል ኖር። አረ እባክሽ መጀመሪያ ቡና ሁን አክትቪ ለጸቡ አደርስሻል። እናንተው ጨርሱት። እቺ ስኒ ሳትነሳ ሌባውን ከመሸገበት ፈልፍያ ያላወጣሁት እንደሆን እኔ አባተ ልጅ አይደለሁም። ዛሬ ምን ሆናለች እሷ? አንተ ጠቢቡ በእናት ተከተላት፣ ከሰው ጋር ትጣላለች። እሱም ማ የባሰ ነው የሚያደባደባት። እኔው እንደፈረደብኝ እሄዳለሁ እንጂ ያርፈቁጭ በላንተ እኔ ራሴ ተቆጥቼ መልሳታለሁ። አንዳንዴ አንዴ እንጂ እንደማማ አጥፊ ቁጣዬን በግልጽ ጮክብ የማውጣት ብችል ምንኛ በታደርኩናል። ሄሎ ቶባሩ ቅድም እኮ ስልኩ ተቋረጠ ሰላም ነው ሰላም ነው ስራ እንዴት ነው አልጋ ባልጋ በጣም ቆንጆ ነው እናመሰግናለን። መሰግናለን ኃይሉ መጥቶ እንደሆነ ልጠይቅ ነበር አደዋውኔ አልመጣም እስካሁን ደጋግሜ ደወልኩ እኮ በቃ እኔስ ይመጣል ልደውልልህ ይመጣል ግን አይመጣም እ አይመጣም ምን ነው ችግር አለ እንዴ ለአንድ ወር ነው ሄደው ላይ ነበር የምታውቀው ነገር የለም ወይም የኢሜል አድራሻውን ብትሰጠኝ። ሄሎ ሄ ሄሎ እኔ ይሰማኛል ሄሎ ሄሎ። ይሄ ኔትወርክ አዲሷ ሞባይል ኔትወርኳ ደካማ ነው። ምነው ደነገጥክ? አይ አጠገቤ ሰው እንደነበረ ስላላየሁ ነው። አንተ አላየህኝም እንጂ ቆየሁ እኮ ከመጣኸው ጥሩ ነው። ምን ነው ተርበተበትክ? ጋዜጠኛው ደወለ እንዴ? ጋዜጠኛው የቱ ጋዜጠኛ? ሞላ የተባለው አ ኧረ አልደወለም። ከመጣሁ ቆየሁ አልኩህ እኮ፣ የተነጋገርከውን አንድም ሳላስቀር ሰምቻለሁ። ጠዋት ቁርስ ላይ የሚደወለልህ እሱ ነው። በምን ገመትክ? ገመች አይደለም፣ ባይነ ቁራኛ ስለተከታተልኩ ነው። ይሄ ጋዜጠኛ ነኝ የሚል ሰው ሲደውል ትናደዳለህ። ለምን እናደዳለሁ? እኔ እንጃ። ትበሳጫለህ። እኔ ለወሬ ጊዜ የለኝም። እሱ ከሰው አፍ ወሬ መልቀም ነው ፍላጎቱ። ታዲያ ምን ችግር አለው? የምታውቀውን መንገድ ነው። መቼም ያጠፋኸውና የምትደብቀው ሚስጥር ያለ አይመስለኝም። በነገራችን ላይ እኔን አይደለም ማናገር የፈለገው፣ ዝም ብሎ ነው የሚደክመው። እሱማ ኃይሉን እያለ እንደሚደውል አውቃለሁ። አንተ ግን ኃይሉ መጥቶ አልመጣም አልከው። አልመጣም አላልኩትም። ኔትወርኩ በስነ ስርዓት እንድንነጋገር አላደረገም። ይሄማ ያነጋግረው ኔትወርክ። እውነት ከኔትወርኩ ነው ካንተ? ተው ተው ባህሩ እንዳንጣላ። እንዴ ምን ማለት ነው አባባ? ጋዜጠኛውና ኃይሉ እንዲገናኙ አልፈለግም። እንዲገናኙ አልፈለግም? ለምን እንዲገናኙ አልፈለግም? እኔም እኮ ግራ የገባኝ ይሄ ነው። ሁለቱ ቢገናኙና ቃለ መጠይቅ ቢያደርግለት ለስራው እንደሚጠቅም አሳምረህ ታውቃለህ። እኔ እኮ ኃይሉ ገና ከመንገድ ከመግባቱ እንዲቸገር ስላልፈለኩ ነው። ይረጋጋና ሁላችንም አውርተንበት፣ ሁሉም በጊዜው ይሆናል። ተው ባህሩ ተው፣ ውሸት አያምርብህም። ይቅርብ ግድ የለህም። ያንተ ያልሆነ ጸባይ። አይባል ለሁሉም በግልጽ ተነጋግሮ መግባባት እየተቻለ ድርጊት ሁሉ ለስራው የሚጠቅም አይመስልኝ ቶ ግድ የለህም። በመካከላችን መሸካከር ይፈጠራል። እኔ ለክፋት ብዬ እኮ አይደለም። ይሄ በኔና በአንተ ብቻ ይቅር። ጋዜጠኛው ጋር መልሰ ደውልና እንደመጣ ነገር ራሱ ይደውል። እኔ ለምን ደውልለታለሁ? እንግዲህ እንደ አባት እየመከርኩ ነው። ኋላ ምክሬን አልሰማ ብለህ ነገር ቢበላሽ እንደ ስራ ባልደረባ አንተን ከመጠየቅ ወደ ኋላ አለ። አባባ፣ ይሄ እኮ ስብህ ደውልለት። ባህሩ፣ በዚህ ሁኔታ እስከ መቼ ነው የምንቆየው? እስኪ አንድ ሁለት ቀን እንኳን ንደር ምህረት። እነሱ እኮ ልክ እንደ እንግዳ ነው እየተንከባከቡ ነው ያሉት። እሺ እንግድነታችን መቼ ነው የሚያበቃው? ወደ ቤታችን ወደ ራሳችን መኖሪያ መመለስ የለብንም? እውነቱን ለመናገር ከአሁን በኋላ ተመልሰህ ወደ ድሮ ቤት ግባ ቢሉኝም አልገባም። ልጆቻቸው ተረጋግተው እየኖሩ እኔም የድሮ ቤታችን እንግባ አላልኩም ብንልም፣ እኛ ከልጃቸው አንበልጥ። ቤቱንም መልሰው አይሰጡንም። እኔ የምልህ የራሳችንን ቤት ነው እስከ መቼ ነው በጥገኝነት የምንኖረው? ደግሞ ሴትዮዋንም ከመኝታ ቤታቸው አስወጥተን ሶፋ ላይ እየተኙ መሆናቸውን አትርሳ። እኔ እኮ ግራ አይገባኝ። ቆይሽ ታዲያ የት እንሂድ? እንዴት በዚህ ሀገር ያለው መኖሪያ የማማ ጥፍ ወርቅ ቤት ብቻ ነው? ከዚህ ግቢ ወጥተን ሌላ ቤት ተከራይተን መኖር አንችልም። እሱን አላሰብኩበትም። እስኪ ትንሽን ቆይ፣ ማማ ጥፍ ወርቅንም እናማክራቸው። እንዴ እኚህ ሴትዮ ምን አስነክተውሃል? አረባክሽን አንቺ አትጪ እንዴ ቤታቸው እንዳለሽ ረሳሽ እንዴ? የተቀመጥሽው ምኮ ጻቸው አልጋ ላይ ምን በድ ይያለው ኃይሉ፣ የተሻለ ቤት የተሻለ ኑሮ ለኔ በዛብኛ። ለምን እንደው የማይጠይቀን ሁሉ አይሆንም እያልክ የምትመልስብኝ? ደግሞ ምን ጠይቀሽኝ አይሆንም አልኩሽ? የራሳችን ቤት ይኑረን ተከራይተን እንወጣ። በቀ እንወጣለን። መቼ ቤት ስናገኝ? ቤት ነው እነ ቤዛም ለደላላ ነግረው የሚከራይ ቤት እንዲፈልጉልኝ ልኬባቸዋል። እንዳልኩሽ ግን መጀመሪያ ከቤተሰቡ ጋር እንመካከራለን። ይህንን እኮ ነው፣ አትሰማም? ጠይቄ አትመልስልኝም የምልህ ቤት እንከራይ። ቆይ ላስብበት። አሜሪካ እንኖር ምን ሲደረግ? እሺ፣ መቼ ነው አንተ ካፍስ ሺ ቃል የሚወጣ? ቆይ ቆይ ቆይ ቆይ ላስብበት። ጊዜ ስጭኝ። አንድ ቀን እንኳን ደፍረ እምቢ አይሆንም በላይ ይዞ ምን አስፈራ። እሺ እሺ ምን እሺ? ሰማሁሽ ምህረት። ትንሽ ልተኛ። ተኛ በደንብ ተኛ። ግን ሁልጊዜ ግዜ ተኝቼ ስነቃ ምህረትን አጠገብ ያገኛታለሁ ብለህ እንዳታስብ። አታስፈራሪ። ምን ብዬ አስፈራራሁ? ጥለሽኝ መሄድ ከፈለግሽ ሂጂ፣ ልማድሽ። እኔም ለምጄዋለሁ። ትንሽ የማይመችሽ ነገር ሲፈጠር ጥለሽኝ ትሄጃለሽ፣ ልማድሽ። ከዛ ራስሽ ተመልሰሽ ትመጫለሽ። ግን ምህረት፣ አታስፈራሪ። ሶስት ቶር ሙሉ በሰው ሀገር ይህንን ጸባይሽን አስታምም ያለው፣ አሁን ደግሞ ራሴን ላስታምበት ተይኝ። ቤቢሹን ወደ ቤተሰቦቼ ቤት የላኳት ይሄን ቤት ቤቴ ብዬ ስለማልኖርበት ነው፣ የሰው ቤት ነው። ኃይሉ፣ ትንሽ አይቆረቆረም ደግሞ እንዲህ ተኮራምቼ ከአንዲት ቀን በላይ አላደረለመ ወቅ ትሄጃለሽ፣ ሂጂ። ምን እንድለማመጥሽ ነበር እንደ የምትፈልጊው፣ ሂጂ ሂጂ። እኔ ንጂ ስትሄጂ በሩን መለስ አድርጊው፣ ብርድ እንዳታስመጪ። ያው ብርድ እንዳይመታ አንዱን ትርፍ አልጋህን ደርብና አልበሳም ይሞቃልሽ። ያለ ጥርጥር ያለ ጥርጥር። በመካከላችን ጠላት ገብቷል። ይሄ ጠላታችን ደግሞ ውስጥ አዋቂ ነው። ጠቢቡና ብሌኔሉ ጠዋት የወጡ ናቸው፣ አልተመለሱ። ስልካቸው የሁለቱም እምቢ ብሎኛል። ጋሽ ገብሬስ እየመጣ ነው? ደውዬለት፣ በእርሻ አለው ብሎኛል። በእውነት ብልግና ነው። ከ ከ ሞተናል እዚህ አድብቶ እየገደለን ያለውን ጠላታችንን ከመካከላችን መንግለን ማውጣት ካቃተንማ ሞተናል። ለመሆኑ ምህረት አልሰማችም? እሷ ምን ታደርጋለች? በአልጋ በአልጋ ፕሮጀክት ውስጥ ምንም ድርሻ የላትም። ቢሆንስ? አሁን እኮ እየተሰበሰብን ያለነው ለሥራ ጉዳይ ሳይሆን ጠላታችንና ወዳጃችንን ለመለየት ነው። እዚህ ግቢ ያለ የሰው ዘር እንዳይቀር አላልኩም። ምህረት እየበጣች ነው። ወላጆቿ ቤት ሄዳ ነበረ። አስቸኳይ ስብሰባ ነው ብያት እመጣለሁ ብላኛለች። ቅሌታችንን አልነገርካትም? ስትመጣ ትሰማው የለም። ኧረ ለመሆኑ እንዲህ አይነት ቀጣፊ ያሻውን እየቆረጠ ሲቀጥል ከልካይም የለበት? እንደው ከየታባቷ መጣው እንዲህ ያለውን አሉባልታ። ቆይ ለምን ከዚህ ሁሉ ለጋዜጣው አዘጋጅ ደውለን አንገላገልም? ደውለናል። ዛሬ ከነጋ ቢሮ አልገባም ብለውናል። ለገናኙንም አልፈለጉም። መልስም ሊሰጡን አልቻሉ። የጻፈው ሰው ምን አጠፋ ወሬ አቀበል የተባለውን ቱልቱላ ነበር እንጂ አስሮ ልብ እስኪጠፋ አርባ መግረፍ። ወይ ነዶ ወይ ነዶ። የተወራው ሁሉ አግባብ እንዳልሆነ ይገባኛል፣ ግን ማማጥፏን ለምን እንዲህ እንዳናደዳቸው ግልጽ ሊሆን ልኛል። ቻለ እንዴ ለምን አልናደድም? አንተ መናደዴ እንዴት ግልጽ አልሆነልህም? በል ማለቴ የጋዜጣ ወሬ እኔ ላይ እያነጣጠረ ነው ብዬ ነው። አንተ ላይ ብቻ ያነጣጠረ ነው እ ሁላችንም ላይ የተደረገ የስም ማጥፋት ዘመቻ ነው እንጂ ይህን ያህል ጉዳት ያመጣል። ጉዳት እንኳን አለው። የአልጋ በአልጋ ፕሮጀክት ባለቤት ከሀገር እንደወጡ አልተመለሱም ብሎ የጻፈው እኮ ልክ ስራው እንደቆመ ድርጅቱም እንደተዘጋ አስመስሎ ነው። ግን እንደው ሰው ይህን ያህል ጉዳይ ይለዋል ብለ ታስባል? እንዴት ጉዳይ ይለው። ሰውማ እንኳ ወሬ አግኝቶ እንዲሁ ውስጥ ተበለጥኩ ብሎ እንቅልፍ ሲያወጣ አደለም የሚያነጋው። እሰይ እሰይ፣ አደጉ አደጉ መባሉ የአልጋዋም የእኛም ዝና መብዛቱ አያናድዳቸውም ነው የምትለው? ግድ የላችሁም። ጠላትማ አለን ገበያችን እንዲቀዘቅዝ የፈለገ በእኛ ላይ የታጠቀ ጠላት አለን። እንደው ግን ማንነቱን ብቻ አውቂ። እንደምን አላችሁ? መጣ ገብሬ ኖር፣ ተቀመጡ። ምን ተፈጥሮ ነው እንዲህ እያዋከባችሁ ያስመጣችሁኝ? ኧረ በደህና ነው። እ ምን በደህና ነው ገብርዬ፣ እባክህ ትልቅ ችግር ተፈጥሯል። ምን ነው፣ የታመመ ሰው አለ እንዴ? የታመመ ቢኖርማ በማንድላችን ህመምን እድላችን እኮ አክመት አድነዋል። ከሀገር ሀገር የተሰራጨን ሀሜት እንዴት አድርገህ ትመልሰዋል? ስማችን እኮ ጠፍቷል ጋሽ ግብሬ የዛሬ ጋዜጣ አላዩ? አላየሁም። ምን ነው? የአልጋ ባልጋ ፕሮጀክት ፈጣሪ ባለቤት አቶ ሀይሉ ቤተሰባቸውን ይዘው አሜሪካ ለሽርሽር እንደሄዱ አልተመለሱም፣ መቼ እንደሚመለሱም አይታወቅም ሲሄዱ ግን አንድ ወር ብለው ነበር ሄዱት። አሁን ግን ሶስት ወር ሆናቸው። ማንነታቸው እንዲገለጽ ያልፈለጉ ምንጮቻችን ባለሀብቱ ወደ ሀገራቸው እንደማይመለሱ አረጋግጠውልናልም ብለዋል። ከወጡበት አይመለሱና። እንዴ ምንድን ነው የምታወሩት? ማነው ይሄንን ያለው? ይኸው አታይም እንዴ? አሉባልታ ነው ብለው እንኳን መች ደበቁት? ከፊት ለፊት አደለም እንዴ ጉብ አድርገው ያወጡት? ሰው ሰውን ሲያማኮ የተሰማ እንደሁ ጥሩ አይመጣም ብሎ ፈራ ተባ እያለ አፉን ሸፈን አድርጎ ነው። እንዲህ ያለ የጉድ ዘመን! ሐሜት በወረቀት እየታተመ በግላጭ የሚሸጥበት ጊዜ ላይ ደረስን። እድሜ ሰጠኝ ተብሎ ደግሞ ይጸለያል። በጣም የሚገርመው ጋዜጣው የወጣው እኔ ወደ ሀገሬ ከተመለስኩ ከሶስት ቀናት በኋላ መሆኑ። አዬ መረጃ ፍጥነት! ዋናው ነገር እሱ አይደለም። እንዲህ ያለውን ወሬ ማን ያወራል? አውርቶስ ምን ይጠቀማል? ይሄ ስሙን አንገልጽም ያሉት ሰውስ ማን ነው? እንዴት ያለ እንዴት እንዴት ይሄ ገበያችንን አይጎዳም ትላለህ ገብሬ? እንዴት አድርጎ ይጎዳል? እኔ ምን አውቄ የስራው የገበያ አፈላላጊና ሻጭ ባለሙያ አንተ መሰልከኝ። እንዲህ እንዲህ አይነቱን እንቅፋት ሲመጣ አንተ ቀናውን መንገድ ካላበጀህልን ምንን ጠቀምከው? ምን ሆነዋል ሰዎቹ? እንዴት አልታያችሁም? ባለሀብቱ የሉም ካለኮ ሰዎች ስራውም የለም ብለ አስባሉ። ነገ እኛ ተነስተን አለን ብለን አልጋ ጠፍጥፈን እንሽጥ ስንል ተመስሎ የተሰራ ነው ብለው አይናችሁ ላፈር ቢሉን ምን አፋለን? እስቲ ማስተባበያ ቢጤ ወይ መልስ እንጻፍ እንዴ? ይሄ ነገር ማድረግም አይሆንም። እኔም ንቀን መቶ እንዳለብን አስባለሁ። ጋዜጣ የአንድ ቀን ነው። ነገ ማንም ምን እንደተባለ ላይ አስታውስ ይችላል። እኔ እንኳን በዚህ አልስማማም። ለጊዜው የተረሳ ሊመስል ይችላል፣ ግን አንድ የሰው ጆሮ የደረሰ ነገር አንድ ቀን ሲፈለግ ከያለበት አቧራውን አራግፎ ይወጣል። ምን ማለታችሁ ነው? ወረቀት የከተበው ነገር እንዲበቀላሉ በነፋስ ይጠፋል እንዴ? ሌላው ቢቀር በደህና ጊዜ ከጥሩ ዜና መሃል እየተመዘዘ ማጣቀሻ መሆኑ አይቀርም። ከዚህ ቀደም ባለቤቱ ውጪ ሄደው አኩርፈው መቅረታቸው መዘገቡ ይታወሳል ይላሉ። እንዴት ነው የተናቅነው? ሌላው ቢቀር ወሬ ብለው ከማውጣታቸው በፊት እኛን አይጠይቁም። ምን ያመጣሉ ብለው አይደለም አሁን ታዲያ ምን ማድረግ ይሻላል በይፋ ይቅርታ መጠየቅ አለባቸው ማስተባበያውን ያውጡ መምጣትን ራሳቸው ይናገሩ ስሙ አይነገርም ያሉትን ወሬ አቀባያቸውን ደግሞ ያውጡ ከሚታመን ሰው ሰማሁ እያሉ የማይታመን ወሬ ማተም ሙያ እንዳልሆነ መማር አለባቸው ገብሬ አቤት ምን ነው ዝም አልክ መላምጣ እንጂ እያሰብኩ ነው አሁን ለማሰቢያ ጊዜ የለንም ምን እናድርግ ይሄ የሚታመን ያሉት ወሬ አቀባያቸው ማን ሊሆን ይችላል ብላችሁ ትጠረጥራላችሁ? እንጃ እኛ ማን ልንጠረጥር እንችላለን? እኔ ግን ቅርባችን ያለ ሰው ይመስለኛል። እኔም ይሄንኑ ነው ያልኩት። ጠላት ከሩቅ አይመጣም። ማን ቅርባችን የምጠረጥሩት ሰው አለ እና ጣራው። ማን ያጣራው? ባህሩ ግዳጁ ለአንተ ቢሰጥህስ? ለኔ ለእኔ ለምን? ኃይሉ ራሱ ለምን መጥቻለሁ ብሎ ኩም አያረጋቸውም? እንዴ ብልጦ ነው እንጂ ስታስቡት። እንዴት ብለው ነው ለኃይሉ ለራሱ ይሄንን ያሰራ ብገሌ ነው ብሎ የሚነግሩት? በልባህሩ በዛሬው ዕለት ይሄን ኖረኛ አድነ ያዝ እናምጣልኝ። እኛም በበኩላችን ሰፈር ውስጥ ያሉትን ወዳጅና ጠላቶቻችን እያበጠረን እንቆያለን። ግን እኔ ስራ ይበዛብኛል፣ ሌሎቻችሁ ለምን አታጣሩ? ማን እኔ? እኔ እንደሆነ ገና ሳያቸው ደሜ ይፈላል። ወሬ አጣራለሁ ብዬ ሄጄ ይብሱ ነው አደፈራርሽው። ልምጣ እሺ? ሌላ ሰው እኮ ሌላ ማይምጣ አንተ እያለ በቤቱ ያለህ ወንድ ጎረምሳ አንተ መሰልከኝ። ጠቢቡም አለ እሱ፣ እንደውም ስራ የለው ቁጭ ብሎ የእርጉዝ ሚስቱን ያበጠ እግር እያሸከሚውል ይሄንን ይስራ። ጠቢቡ ይሆናል? ጥፌ እንዴት ይሆናል? አረ፣ ተውኝ አሁን ጠቢቡን ሰው ብለን እንደዚህ አይነቱ ግዳጅ እናጫለን። እሱ እኮ ወሬ ፈልጋለሁ ብሎ ሄዶ ራሱ አውርቶ ጭራሽ ሌላ ሚስጥራሽልኮ ነው የሚመጣ ቆይ አይ ይበቃል። እንግዲህ የምን ቆይ ነው? እንደ ጋዜጣው ወሬ ሳያርጅ በትኩሱ ወሬ አቀባዩን ቀብ ማድረግ ነው እንጂ የምን ነገር አውሉ ማሳደር ነው። ወደ ስራ ደግሞ። በዚህ ስራ ላይ ጊዜ የገደለ እኔን እንደገደለ ነው የምቆጥረው።